በጣም የደነገጥኩት ነገር ሀይሚ ስልክ ጥላ በጣም አሳዘነች፣ ማርያም በዛ ላይ መጨረሻ ምሽታችን ነው። በቃ ያውስዱ ምናምን ይባላል፣ ያው እስከምናውቀው በጣም ሴኩር ነው ምናምን እያልን ነበር። እኛም ና በእኛ ተጀመረ። ኢትዮጵያም ቢሆን የሆነበት ልንሄድ እንችላለን። እሱን እርግጠኛ አይደለሁም። ልንሄድ እንችላለን የሆነ ቦታ ዝም ብዬ ልወስድሽ ይችላል። ግዜቱን በቃ ደስተኛ መሆን ይገባናል፣ አይደል? እኔና አንተ። አዋ በጣም ብዙ ነገር አይተናል። በጣም በብዙ ተፈትነናል። እዚህ ልጆቼ ውይይ ልጆቹም አሉ። ለካራቱ ልጆቹ፣ አንቺ መች አስታወሻቸው? ሰላም ሰላም ሰላም። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን፣ ፈጣሪ መስገን፣ አለን አለን። እንዴት ናችሁ? አለን ወሳለን ነው አይባሉ። ዛሬ እንግዲህ ማለት ያሳዝናል። በማታ ነው የመጣነው። በማታ ነው የመጣነውና ዱባይን አንድ በማታ ላሳያችሁ ይቻል። የቻልነውን አክል እየዞርን እናሳያችኋለን። አዎ የቻልነውን አክል ግን ደግሞ በእናታችሁ ይከፋል፣ ይደብራል በጣም። ምክንያቱም ዛሬ የመጨረሻችን ነው ዱባይ፣ ዛሬ የመጨረሻችን ነው። አዎ ቢናየም ልንለያየ ነው እንግዲህ። ትናፍቀናለህ። አዎ ተደባብረን፣ ማርያም ደበረን ሁላችንም። እንግዲህ የዱባይ ቆይታችን ይሄንን ይመስል ነበር እንዳያችሁ። ግን ያም ሆኖ አዎ ደንግጫለሁ። እኛ በአንተ ቂም አናውቅም። አይ ችግር የለም እሱ ችግር የለም። እኔ እኮ ተውኩት። በአንዴ ተናድጄን ቢሆን ፈታው እኮ ችግር የለውም። እኔ ታውቃለህ፣ እሱን ያሳሳተኝ ማለት ነው አንቺ ነሽ። እኔ ጠፋኝ። እሱ ምንም ጸጥ በለው ቁጭ ያለ ልጅ ካሜራ ላይ አመቻች ቼክ አስባለሁ። አይ አይደለም፣ ሀሳቡን አመጣልኝ ሀይሚ። ግን ለምን እንደዚህ እንደዚህ አናደርግ ምናምን ነገር አለኝ ማለት ነው። ከዛ እኔ ደግሞ አዎ፣ አሪፍ ሀሳብ ነው፣ በቃ እንዲህ እንዲህ እናደርግ እንደዚህ እናደርግ ምናምን ምናምን አልኩት። ተባበረኝ። ከዛ በቃ ብቻ ቤተሰብ፣ እኔ የምር እየከፋኝ ነው አንድ ደግሞ በጣም የደነገጥኩት ነገር ሀይሚ ስልክ ጥላ ማርያምን፣ ደንግጬ አለው በቃ አለ። እኔ እንጃ አሳዝናኝ ነበር፣ ስልኳን ጣለችው። ቆይተን በጣም መኪና ውስጥ ፈለግነው፣ ፈለግነው፣ ፈለግነው፣ የለም ግራ ገባን። በረበርን ነው ነገር የለ ምናምን፣ ግን በጣም ሲምፕል ነው ማስታወሻው፣ ቀላል ነገር እኮ ነው። ቢኒ ትንሽ ዮናስ አንሸጥ ሲያደርገው ትዝ አለውና ተገኘ እንጂ አልተገኘም። ቦታውም ሄድን የለም ስልኩ። ዱባይ ላይ ሶያነስ አለ አለ እንዴት እኛ የተናናቀም ምናምን አለ። ከዛ ለካ የገባንበት ደስ ሚል ፓርክ ነውና አይ ቲንክ በቃ ኒ ዮናስ አን ወሰንኩኝ ማለት ስንወጣ በጣም እንቆይና ሲወጡ፣ እዚያ ያሉት ሲወጡ ሜቢል ሊሰጡ ይችላሉ አልኩኝ። ከዛ እሱን እየጠበቅን ድንገት አበሾች ሙሽራ ነበረች እና ፎቶ ምናምን ፕሮግራም አይ ቲንክ አይደል የተነሱ። ስንጠይቃቸው የሆነ ኳስ ምጫወት አረብ ልጅ እኮ ምናምን አለ። አዛላችሁ ሄደን አረቦቹ ጋር ሄደን ትንሽ አዳረቁን ካሳ ብቻ አረቦቹ ጋር ሄደን እና በቃ እኔ አልግባባ። አረ ፓተርኑን እናውቀዋለሁ በለው አልኩት።

ማሪያ ምን በቃ ዋስኜ ነበር፣ በቃ እቺ ልጅ አሁን ገዝቼ ስጣታለሁኝ። ምን አባቴ አመጣለሁ ታዲያ። አሳዘንሽኝ፣ በጣም አሳዘነችኝ ማርያምን። በዛ ላይ መጨረሻ ምሽታችን ነው፣ በ11ኛው ሰዓት እንዲጣልን ስልክ እያለ ብቻ። ግን ያው ዱባይ እንደጠበቅናት አይታችሁ ከሆነ ሰው ቀን ነው የሚሞት የሰውን ቃ አይነካ ምናምን እና እሱንም ነገር አየን። ሜቢ በቃ አይወስዱ ምናምን ይባላል እስከምናውቀው፣ በጣም ሴኩር ነው ምናምን እያልን ነበርኛ ምና በእኛ ተጀመረ እንዴ እያልኩ ነበር። ሁሉም ሰው አይደረግም እያለ ነበርና በእኛ ተጀመረ እንዴ ብዬ። መልሰውልናል፣ እግዚአብሔር ይመስገን። አይ ቲንክ ይበቃ እቺን የመሰለች ሀገር ነው ሁሉም ሀገር ሚያስፈልጋት። አው በጣም እኛ ሀገር ቢሆን እኮ አይደለም እንዴ ከጣል ነው እኮ ያስቀመጥንበት ቦታ ላይ ቆይተን እኮ ነው ትዝ ያለን። በጣም ቆይተን በጣም ብዙ ፈልገን ነው ቦታውን ያገኘ ነውና። ኢትዮጵያውያን እንኳን ወድቆ አግኝተውት እንዲህ ከኪስ አውጥተው ምናምን መኪና ይከብዳል። አብዛኛው ሀገር እንደዚህ አይነት ሀገር መስራት ይጠበቅብናል። ሁላችንም የየሁሉም ድርሻ ነው። አዱን ያው የኑሮ ድህነቱም ይሁን ስራ ማጣቱም አላውቅም። ግን የሁሉም ሰውን እኔም ባገኝ ለሰው መስጠት አለብኝ። ምንም የሚጠቅመን ነገር የለም አይደለ? የዛ ሰው ማለት አሁን የዛ ሰው ፊሊንግ ብቻኛ ሊጎዳን ይችላል። ያንን ነገር ማጣቱ በጣም ብዙ ነገር ሊያሳጣው ይችላል እና እኛ ከኛው ከጀመረ ኖርማል ነው። ሁሉም የየራሱን ፕራይቬቱ ነው፣ የራሱን ነገር ሰላም ካደረገ በቃ ለሰው ቀን የሚያስብ ወይ የሰውን ነገር ማይፈልግ ከሆነ ሁሉም ነገር የሚስተካከል ይመስለኛል። ብቻ ሁሉም ነገር አልፋል፣ ደስ ብሎኛል። አይም እንኳን ደስ አለሽ። ደግሞ ብልጭልጭ ብለሽ አለሽ። ላብ ነው፣ ደንግጠሽ ነው፣ ደንግጭ ሙቀት ምናምን ነው። እሺ፣ ብቻ ዛሬ መጨረሻ መሸታችን ነው፣ አብራችሁኝ ይሁኑ እስቲ አንዳንድ በምሽት በሚሽታ ላይ ያላየናቸውን ቦታዎች እስካሁን ስላላሳየናችሁ በማታ አብረን ዱባይን እስካሁን በመኪና ነበር እየተሽከረከርን የነበረው። እስካሁን በእግራችን ደግሞ ገባ ገባ እያልን በእግርም ገባ ገባ እያልን አንዳንድ ቦታዎችንም እየሄድን ቼክ እያደረግን እያየናቸው ሁሉንም ነገር

ዛሬ ደህና ነበርኩና፣ ነው የዋና ልብስ ይዤ ነበር። ግን ተዋኛለሽ? አይ አሁንማ፣ እኔ የኔ ችግር የለውም፣ ብርድ ይምታኝ። አረ እንዴ፣ ችግር የለውም፣ አይመታኝም። አይ አይ አይ የዱባይ ዱባይ ብርድ እንስማማለን፣ እርግጠኛ ነኝ። ኖ ፕሮብሌም። አየር ሊቀያየርብህ ይችላል። አይ እኔ ቆንጆ፣ ችግር የለውም ለኔ። ታዩኒ መረጋጋት ፈልጋለሁ፣ ሰከን ማለት ብቻ። ጥሩ ጊዜ ነበረን። የዱባይ የመጨረሻ ምሽታችን ነው ዛሬ። አብራችሁኝ ሆኑ እናመሰግናለን፣ መሰግናለን። ለሰብስክራይባችሁም ለሰፖርታችሁም በጣም ደስ የሚል ጊዜ እያሳለፋችሁ እናንተም ከኛ ጋር እኛም በቻልነው አቅም ቀን በቀን እኔም አንድ አንድ ማስተካከል የነበሩብኝን ነገሮችን እና በቃ ስሯራ ጠኔ ድካም ላይ ነበር። በጣም እየተሯራትኩኝ ማስተካከል ያለብኝን እዛ እዚ እዚ እያልኩ እዚም እየመጣው እዛም እየሄድኩ ምናምን ነበርና አይ ቲንክ የቻልኩትን አቅም ሙሉ ሞከር ያለው ሀይሚም ደስተኛ እንድትሆን አይደለ? ምንም የደበረሽ የከፋሽ ነገር የለም። በዚህ ሁሉ ጊዜ በጣም ደስተኛ ነበርኩኝ። ለመጀመሪያ ጊዜ ከአንተ ጋር ዱባይ ላይ አሪፍ ጊዜ ያሳልፈ ያለው ጥሩ ነገሮችን ምናምን፣ ቆንጆ ጊዜያቶችን ያሳልፈ ያለውና ያላየዋቸውን ነገሮች እንዳያድርገኛል ምናምን እና በጣም ደስተኛ ነበርኩኝ ምር እና አሁን ስንሄድ እራሱ ቅር እያለኝ ነው መሄድ ስላለብን ብቻ ያው ግዴታ ስለሆነ ትኬታችን እስከዚህ ቀን ስለሆነ የግድ መሄድ ስላለበት ብዙ አሁን አንድ ወር ለመቆየት የሚያስፈልገውን ነገሮች ታውቃላችሁ፣ እና እሱን እሱን አሟልተን የነቀን ደግሞ በሰፊው ልንመጣ እንችላለን፣ አይደለ? እዚህም የመኖር እቅድ ካለ ለምን አንኖርም? ግን እዚህ አንቺ ከቢኒ ጋር ነው መኖር ትፈልጊው አይደል? ለና በቃ እኔ ከአንተ ውጭ ከማንም ጋር ኖር አሽከ እኔ አልተመቸሽ ነው። ጀመሪ ዳርዳር አይ የምሬ ነው። ከዚህ በኋላ አጠገባት ደርስና እንድል ጭቀልር ነው ወንድሜ። አንተንም በጣም አመሰግናለሁ፣ ላይፋችንን ያቀለልክልን ቢናዬ እግዚአብሔር የምታስበውን ሁላ ያሳካል። ምክንያቱም ከጎናችን ነበርክ እንደ ወንድም ደጓል፣ እንደ ሹፌር አይደለም። አስቡት፣ በዚህ ትንሽ ቀን ውስጥ በጣም ፒስ ነው የሆነውና ለኛ የሚጠቅሙን ነገሮች ሁሉ እያገዘን ነበረ። ያው መውደቅም መነሳተም አንዳንድ ነገር ላይ ቢኖር አብሮን በቃ እንዲ እንዲ እያለ ነበርና፣ ያው ካሜራ ላይ ማናመጣቸው በጣም ብዙ ነገሮች አሉ። ኔጋ ብዙ ምሰራቸው ነገሮች ላይ እንዲ እንዲ እያልኩ ስለነበር አብሮ ነበር እና አመሰግናለሁ ወንድሜ። እንደዚ አይነቱን ሰው ያብዛልን። አሜን። አንቺም በቃ እኔ ደስተኛ ስለሆንሽ እና ሀሳቤን ሁሉ ስላሳካው ቴንክ ዩ። ላንቺ ራሱ ብፈልገው ነው ያረከሽልኝ እና ኢትዮጵያም ቢሆን ይሆንበት ልንሄድ እንችላለን። እርግጠኛ አይደለሁም ግን እንደ ጥያቄ ምልክት ይቀመጥልኝ። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ብዙ ቦታ እያየሁ ነበረ። ሁሉም ነገር ተሳክቶ ደሞ ዛ ኢትዮጵያ ገብተን እንደምንሄድ ተስፋ አድርጋለሁ። ምክንያቱም በቃ ደስተኛ መሆን ይገባናል፣ አይደል እናንተ? አዎ፣ በጣም ብዙ ነገር አይተናል። በጣም በብዙ ተፈተናናል። ታውቃላችሁ እኛ ምን? ታውቁን በደንብ ብዙዎች፣ ሁላችሁም ማለት እችላለሁ ታውቁናላችሁ። በጣም ብዙ ነገር አይተናል። ሰው ይገባናል። ልክ ነሽ። አዎ፣ ይገባናል። በጣም በብዙ ፈተና ነው ያለፈው። ውይ ብቻ ዛሬ የመጨረሻ ምሽታችን ነው። አብራችን ሆኖ በጣም እንወዳችኋለን። ዱባይን በማታ ምን ትመስላለች? ከነ ማር ጋር ከነጨረቃዎቹ ጋር ከጨረቃው ጋር አልሽ? ወይዘይ ልጆቼ ወይ አረ፣ እኔ ላይ ናቸው እንዴ? ግን ሆዲ ሆዲ ላይ ነው መሰለኝ። ነው ያንተ ነው ግን የሚበልጠው። ደግነቱ እኔ ቦርጭ የለኝም። እኔ እኮ ምንም የለኝም እግዚአብሔር ይመስገን። አንድ አራቱ አራቱ አሉ እነሱ ገና ያድጋሉ። ወደ አንተ ልጆችሽ ነው ማበጥረሽሽ። ግን እዚህ ሀገር ማለት ነው ከቆየንበት ጊዜ ጀምሮ ማን ምንድን ነው የሚናፍቅህ? ከሰው ወይ ከሆነ ነገር ካሳለፍከው ምናምን ማን ነው? ካሜራ ማናችን ይናፍቀኛል፣ ሹፌራችን፣ ካሜራ ማናችን፣ ሁሉ ነገራችን። ያው የቻለውን ሁሉ እየሞከረልን ነው እንዲያደርግ የምንለውን እያረገልን እና ይናፍቀኛል፣ የምር እንደዚህ አይነት ጥሩ ሰው ደስ ይለኛል። እና ደሞ ያው ዱባይ ላይ በጣም ብዙ ነገር ማድረግ ይችላል እና ጎበዝ ነው እሱ። ማግኘት የምትፈልጉ ሰዎች፣ እኔ ቲክታክም ላይ፣ ኢንስታም ላይ አዋሩኝ። የእሱን የቲክታክ እንትንንም ልክላችኋለሁ። አይደለ አዎ፣ የቲክቶክ አፕሊኬሽን ሹፌር ነው። ሹፌር ምናምን የምትፈልጉት በጣም ብዙ ነገር ነው። ሹፌር ብቻ ሳይሆን እዚህ ማስተካከል የምትፈልጉትን ነገሮች ያስተካክላል። ወደዚህም ስትመጡ ሜቢ ኢትዮጵያ ውስጥ ያላችሁ ወደ ዱባይ ልትመጡ ስትፈልጉ እኛን ጠይቁ። ሜቢ ያው ኢንስታግራምም ቲክቶክም ላይ እንዲህ እንዲህ ብላችሁ ቴክስት አስቀምጡልና እመልሰላቸዋለሁ። ችግር የለም ኮንታክቱን ሼር አደርጋቸዋለሁ። እሱ በደንብ ያግዛቸዋል በብዙ ነገር በቃል እዚህም ሆናችሁ የሆነ ነገር ማድረግ የምትፈልጉ ከሆነ የትኛውንም ነገር ምንም የሚከብደው ነገር የለም። ጠይቁት ይገባችኋል፣ መላችሁና የትኛውንም ነገር ጠይቁት። ኖ ፕሮብሌም፣ አገናኛችኋለሁኝ። እና ከኛ ጋር ቆዩ። ዱባይን በማታ እናያለን። ከጨረቋ ጋና ከቀመማ ጋና ካራቱ ልጆች ጋር እና ከቡራ ጋር እና ካባታቸው ጋር ዛሬ አሪፍ ምሽት እናሳልፋለን ብዬ ተስፋ አደርጋለሁ። ትንሽ ደካክሞኛል። በጣም እየዞርን ነበር። ወሪያ እና አብዛባችሁ

የሚገባሽ ወደው ገዳይ ነሻ አስተዋይ የእውነት ፍቅርሽ ባይን የሚንታይ የማታውቂ ኩርፊያ ላፍታ የማትመሲ ጊዜ ቦታ እንዴት ብሎ ደሚ ነግረሽ

ያንሰም ቃሉ ውስጤካለ ቤተሰቦች አሁን ከሌሊቱ ስንሰት አስር ሰዓት ምናምን አስር ሰዓት ነው። ቤታለች ቅመም ልንሄድ ነው። በቃ ጉዞ ልንጀምር ነው። ወደ አዲስ አበባ ልንሄድ ነው። ውይ በቃ ደበረሽ። ኧረ እናት ሀገር ዱባይን ልትሰናበት ሲኗ አው ቅር በጣም ቅር ያለ ነው ስንለይሽ እናት ሀገር ዱባይ ግን በቅርቡ እንደምንመለስ ይሻላል አይ አይ አይ አንመለስም ብቻ ወንድም አብሮን ነው ያደረው በሀገር ማለቱ እንዳይረፍድብን ብሎና ቴንክዩ አባቴ ከበረልን ረጅም ጤና እና አርቢን መርቁት ቤተሰቦች ቤተሰቦችማ ተመችተሻችኋል አይ እ እመቻችሁ ጋይስ እመቻችሁ

ለለይለሽ ለካን ያለ ብቻ አብራችን ሁኑ ቤተሰቦች። የዱባይ ቆይታችን ይህን ይመስል ነበር። አሁን ማታ ነው፣ እየሄድን ነው ወደ ኤርፖርታችን። ኤርፖርት ላይ እንገናኝ፣ እዛም አንዳንድ ነገር እናወራለን። ቅምሟቃ ካረበሸች እናወራለን። መልካም ቀን መልካም ምሽት። ወይኔ ገና ሳይነጋ መልካም ከማለት ጀመርክ። ናፍቃኝ እኮ ነው ዱባይ፣ በእናትሽ እያስቃ ባየሬ ነው እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ፣ ላፍታ እንኳን ችሎ መሌት መላመድ ከመወለድ በላይ አስተሳስሮ

እኔ እንደሱ አይደለሁም። ሲጀመር እጄ ላይ ተኝታ በአንዱ ስልክ ይዤ ነው እንጂ ያሰቃያት

ስለነበራችሁ እናመሰግናለን። ዱባይ ላይ አሪፍ ጊዜ እንደነበረን ተስፋ አደርጋለሁ። አይ የሚያወሪ ብላትም ስለማታወራ ውጪ እንገናኛለን። እረፍት ታድርግ። ምን እየገረፉሽ ነው የምታወሪው? ብቻ ይዞ ብቻ ቤተሰቦች